አንቺ እግዚአብሔር እንዴት እንደነገርኩኝ፣ ያለንን አቅማችንን ተጠቅመን ይህን ጨዋታ ማሸነፍ አለብን። ደብል ነው ጋይስ፣ ደብል ነው፣ ደብል ነው፣ ደብል ነው ቤተሰብ፣ ደብል ነው። ይህ ነው እድላችን፣ የመጨረሻ እድላችን ነው። እድላችን ደብሉ እንጠቀምበት። እጥፍ ነው የሚቆጠረው።

ሰጣ አይደለም። ቲክቶክ ራሱ እንደዚህ ያለ ግላብ መጨረሻ ላይ ሀያ ምናምን ነው። ስናይፍ የምናደርገው ይገርምሻል። ግላብ ሲ ስናይ አንድ

በጣም ነው ማለት ተከብሬ ዛሬ እናንተ እርስ በእርስ በአምስት መቶ ምናምን መጨረሻ